የኢራን መገናኛ ብዙኃን በሰሜናዊ ኢራን ፍንዳታዎች በመሰማታቸው ተኩስ አቁሙ ተጥሶ አልተባለም። በኢራንና በእስራኤል መካከል የተኩስ አቁሙ መደረጉ ቢነገርም በሰሜን ኢራን ማዝዳራ ግዛት ውስጥ ፍንዳታዎች መሰማታቸው ነዋሪዎች ተናግረዋል። ለኢራን እስላማዊ አብዮት ዘብ ጓድ ቅርብ ነው የተባለው ፋርስ የተባለው የዜና ወኪል እንዳለው ከዋናው ከተማ ቴሄራን በስተሰሜን ማዛነራን ግዛት ውስጥ በምትገኘው ባቦልሳር ከተማ ውስጥ ነው ፍንዳታዎች የተሰሙት። ይህ በእንዲህ እንዳለ ከፊል መንግስታዊ የሆነና መህርና ኢስና የተባሉ የዜና ወኪሎች በሰሜናዊ ግዛት ውስጥ በሚገኙ የተለያዩ ስፍራዎች ፍንዳታዎች መከሰታቸውንና የአየር መከላከያ መሳሪያዎች ተኩስ መሰማቱንም በመጥቀስ የተኩስ አቁሙ ተጥሷል ብለዋል። በተጨማሪም የኢራን መንግስት ቴሌቪዥን ፍንዳታዎች መከሰታቸውና የጊዜቲቱ አስተዳደር ቃል አቀባይ ክስተቱን በተመለከተ ዝርዝር ጉዳይ ገና ለመታወቃቸው መናገራቸውን ገልጿል። በሌላ በኩል የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤል በኢራን ላይ ጥቃት መፈጸም የለባትም በማለት ማስጠንቀቂያ አስተላልፈዋል። ፕሬዚዳንቱ እስራኤል እነዚህን ቦምቦች አትጣይ፣ በጥቃቱ የምትቀጥ ከሆነ ከፍተኛ ጥሰት ነው የጦር የሚኖር አውሮፕላን አብራሪዎችሽን አሁኑኑ ወደ ቤታቸው መልሺ ሲሉ ተናግረዋል። ይህ የፕሬዝዳንቱ ማስጠንቀቂያ የወጣው ከዛሬ ጠዋት ጀምሮ ተግባራዊ የሚሆነው ተኩስ አቁሙ በኢራንና በእስራኤል መካከል መደረጉን ካስታወቁ በኋላ ነው። እስራኤል በትራምፕ ሐሳብ መስማማቷን ስታሳውቅ፣ ኢራን ደግሞ ጥቃቱን የምታቆመው እስራኤል ካቆመች ብቻ ነው የሚል መልክት አስተላልፋለች። ኢራን የተኩስ አቁም ስምምነቱን በመጣሷ ከባድ ምላሽ ይጠብቃታል ስትል እስራኤል ዛተች። የእስራኤል መከላከያ ሚኒስቴር ኢዝራኤል ካታስ ባወጡት የእስራኤል መከላከያ ሰራዊት ኢራን የተኩስ አቁም ስምምነቷን በመጣሷ በቴህራን እምብርት ላይ ባሉ የአገዛዙ ኢላማዎች ላይ ከፍተኛ ጥቃት በመሰንዘር በኃይል ምላሽ እንደሚሰጡ ትዕዛዝ ሰጥተዋል። የኢራን የውጭ ጉዳይ ሚኒስቴር ጥቃቱ የሚቆመው እስራኤል ተመሳሳይ እርምጃ ከወሰደች ብቻ እንደሆነ ቀደም ብሎ ተናግሯል። የእስራኤል ጦር ከኢራን የተወነጨፉ ሚሳይሎችን ለይቻለሁ ሲል በዛሬው ዕለት አስታውቋል። የአየር መከላከያ ዘዴዎች ለማጥፋት እየሰሩ ሲሆን ሰዎች ወደ መጠለያ ገብተው እንዲቆዩም እየተነገራቸው ነው። የእስራኤል መከላከያ ኃይል አይዲኤፍ ዋና አዛዥ ወታደራዊ ኃይላችን የኢራን ድርጊት ከባድ ጥሰት በማለት የኃይል ምላሽ ይሰጣታልም ብለዋል። ይህ አልዛሚር እንደተናገሩት በኢራን መንግሥት የተካሄደውን የተኩስ አቁም ከፍተኛ ጥሰት ተከትሎ በኃይል ምላሽ እንሰጣለን ሲሉ በኤክስ ገጻቸው ላይ ባወጡት መግለጫ ገልጸዋል። የኢራን መንግሥት ሚዲያ ከተኩስ አቁም በኋላ በእስራኤል ላይ ሚሳኤል ተኮሰች የሚለውን ውንጀላን አስተባብለዋል። የኢራን መንግሥት ሚዲያዎች ከተኩስ አቁም በኋላ በኋላ በእስራኤል ላይ ሚሳኤል ተተኮሰ የሚለውን ውንጀላ አስተባብለዋል። ለጠላት ጭካኔ አሳፋሪና አርአያነት ያለው ምላሽ መስጠቷን የገለጸችው ኢራን ትናንትና ምሽት በኳታር በሚገኘው የአሜሪካ ጦር ሰፈር ላይ በደረሰው ጥቃትና ጎህ ሲቀድ እስራኤል በሚሳኤል መመታቷን አስታውቃለች። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ቴሄራን በግዛቷ ላይ ለደረሰው ጥቃት ተመጣጣኝና በጊዜ ምላሽ ሰጥታለች ያሉት ሲሆን ጠላትን በግዳጅ እንዲጸጸትና ሽንፈትን እንዲቀበል አድር